ዛሬ እኛ የጠበቅነው ቪዲዮ ሌላ የመጣልን ቪዲዮዎች ሌላ። ዛሬ እኔ በበኩሌ ሩታ ወደ ቤት ስትገባ ምናምን ቪዲዮ ይበሳቤ እንትን ፔጅ አልተለቀቅም እና በቃ እሷ ወደ ቤት ስትገባ ምናምን ዝግጅት ይለቀቃል ብለን ጠብቀን ነበረ። ወይ እሱም ነገ ወደ አብርሃም ዩቱብ ይለቀቃል ማለት ነው። ነገ ሊለቀቅ ይችላል። እና ኤኒዌይስ ኮ ቤቢ መጣ። ሩታ ኮ አንድ ቪዲዮ ተለቆለት ሁለት መቶ አምሳ ኬ ስትገባ በጣም ደስ ነና ብላቶ፣ መቶ አምሳ ኬ ለመግባ ጫፍ ላይ ደርሳ ቆየች። እና ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሰብስክራይብ አርጉኝ። እና ዛሬ ሄርሜላ ሩታን ለመጠየቅ መጣች። ጠይቄ ችግር የለም። ጠይቄ እና ለመጠየቅ ጥሩ ነው ግን እኮ እኔ ጠይቃቸው እንዳለ ማለት ነው። እንዳለ የቡታ ጆራል ዩቱበሮች ሩታሩ እናንተ ፌመስ ናቸዋ። በተለይ ሁላችሁም በጣም ብዙ ሰብስክራይበር ላችሁ ሩታ ሩታ ሩታ ካለላችሁ የሆነ ሩታ ፎቶ ካልጠፋችሁ ወይ የሆነ ነገር ካልፈጥራችሁ፣ በፍጹም ቪዲዮዋችሁ ብዙ አይታይም። በእውነት አሁን እሷ ወልዳ ራሱ ታስተኛላችሁ። ፈጣሪ ወቆ አታስተኙም ብዬ አስባለሁ እኔ። ወይስ እንደዚህ ያለ ካሜራ ሄደሽ ብትጠይቅም ችግር የለም። በካሜራ መተሻል ወይ አንቺ ቪዲዮ ስለተለቀቀ የሩታ ካሜራ ለሩታ ቪዲዮ ወደ ቤት ምናምን ስትገባ ለዚህ ቆይቶ ይሆናል ማለት ነው። ስለዚህ ያው የጠየቅሹ ዛሬ እንዳሉ እኔ እና ቀኑን ጠብቅሽ እነለቀቅሹ ነው እና ፈረች። ሰሪና ፈረንጁ እኔ ብያለሁ እኮ መጀመሪያ ፈረንጁ አክተሩ በጣም ይመቸኛል። በቃ ምንም በቃ ምናምን ተስፋ በእውነት ለሄርሜላ ማለት ነው ልክ ከሄርሜላ ጋር ማለት ነው ህፃንነት ነገር ይኸው፣ እንደ ልክ እንደ ህፃን ማለት ነው። የእኛ ቤት እንዳትመጪ፣ እንደዚህ እንዳትሆኝ ብሎ ብትጣሉ ታውቃላችሁ፣ ህፃንነት ጊዜ እና እንደዛ ነው ሆኖ ሄርሜላና ፈረንጆ ማለት ነው። ስለዚህ ተስፋ ቁረጪ፣ ወንድ ልጅ ተወልዷል። ስለዚህ አሁን አብርሃም ወደ አንቺ አይመጣም ነው ኖ እዛ አቆማችሁ እሱን እየነገራችሁ ነው። ሉርታ ፊት አቆማችሁ እሱን ታ በነገራችን ሩታ ምንም የዋናት በእውነት ሰው ሄደው ስጠይቅ ምናምን ፊት ራሱ አላነሳችለትም ፊት ራሱ ምንም በቃ እንድን አላለችም። በፈገግታ ነው ጠበቀችው በፈገግታ እሷ ስትገባ በፈገግታ አሁን ሩታ መፍታ አላት ማለት ነው ለምን ካሜራ እኔ ላይ ትደቅናለች ማለት ትችላለች ግን በቃ ሩታ በእውነት ሰው ታከብራለች ምንም ወዳው ትተዋለች በቃ ነገሮችን ትተዋና እንትን ትላለች እና በእውነት እና ማለት ነው እኔ በጣም የገረመኝ የፈረንጁ አክት ነው እንዳይጻኝ ለምን መጣሽ እላታለሁ ለምን መጣሽ እዚህ ደህና አይፈቀድም ይላል በቃ ፈረንጂ ነው ሁሉም ነገር። አብርሀም እዚህ የለም ይላል። ብዙ ነገር ብዙ ነገር ብለዋል ማለት ነው። በእውነት ፈረንጂ ቪዲዮ እስኪያልቅ ድበት ፈረንጂ ነው። አሳቀኝ። እግዚአብሔርን ስስቅ ነበርኩ ማለት ነው። በጣም እየሳቅኩ ማለት ነው። ፈረንጂ የሚያደርግ ነገር ማለት ነው ያስቃል በጣም ማለት ነው እና ዛሬ ሩታችንን መታለች። ያው አይተናል። በምንም በምንም ቻናል ቢሆን አይተናል። ያኞቹ ሰዎቹ ደግሞ የተናገሩትን እመጣለሁ በእነሱ ላይ ይህን ነገር ደግሞ ሰበብ አድርጋችሁ የሆነ ነገር ልታነሱ ነው። በብራንክ ሰበብ የሆነ ነገር ልታነሱ ነው እና እሱ ላይ በደንብ እመጣበታለሁ። ሰብስክራይብ ሼር ላይክ እያረጋችሁ አበረታቱ እባካችሁ። ሰብስክራይብ አድርጉልኝ፣ እኔም በእናንተ ፋሚሊ ይሆናለሁ። እና በቃ እኮ ቺቺን እንሰራበታለንና ዘና እንላለን። ለምን በደምብ ስላለን እኮ የራሳችን አይዲያ ስለሌለን እነሱ ላይ ነው የምንሰራው። ችግር የለም። ፓርቴን ፓርቴን እኮ ችግር የለም። በቃ ሀሳብ ስታታችን እኮ ጭንቅላታችን ውስጥ እኮ ዝም ብዬ እኔ እዲ ስንት ዓመት ኖሮ ተመደገፍ ከጀመርኩ ማለት ነው ዝም ብዬ በቃ ስናደድ ምንስል ወይ ዘንዲ ከዩቱብ ከፍቼ ቢዞቴን የሚገልጽ ኖሮ